አብርሽን ሩታ ከእኔ በላይ አታውቀውም። ይሄንን ነገር ጠንቅቄ የምናገረው ማለት በቃ ምንም ጥርጥር ምናምን የሌለው ነገር ነው። ራስን ሳይወዱ ተስፋ ማድረጉ ማማጦ ነብኝ

ከእሱ ይልቅ እኔ ነኝ የታመምኩት። እውነት ውስጣችሁ ሳይረሳው ግን ለመርሳት የምትሞክሩ ሰው አለ አይደለ? አብርሃም ማለት ለእኔ እንደዛ ነበረ። አይኔን የጋረደው ሌላ እንዳላይ ፍቅሽ ቀምጦ ከልቤ ላይ ከልቤ ላይ ላይ ሆነ ወይ አይኔን የጋደደው ፍቅሬ ሌላ እንዳላይ ሌላ እንዳላይ ነየረነ አይኔ ሽልይ አንሰቃይ ይፈቀው ዳምሎ ሳይ ሰላም፣ ሰላም እንደምን ናችሁ? የተከበራችሁ የኔ ውድ ቤተሰቦች ደህና ናችሁ? ነሎ እግዚአብሔር ይመስገን። ያው እናንተም በያላችሁ በሰላማችሁ ይብዛልኝ። በጣም ይቅርታ እንደዚህ እንደዚህ ቀዝቀዝ ብዬና ማለት ጥሩ ባልሆነ ሙድ ነው ማውራችሁ ዛሬ አስቤበት ሳይሆን ማለት ብዙ ጊዜ ሞከርኩኝ ጥሩ ለመሆን ማለት እንዴት ነው ጥሩ ላይ እንዳለው ምናምን ለማስመሰል ሞከርኩኝ ግን አልቻልኩም በቃ ከዚህ በኋላ ትክክለኛውን ስሜት የሚሰማኝን ስሜት ትክክለኛ እኔ ያለሁበት ሁኔታ ለእናንተ የምነግራችሁ የምር አለቅም። ቶሎ ብዬ ወደ እናንተ መጥቼ የሆነ ነገር ሲከፋኝ የሆነ ነገር ሲፈጠር ምናምን ወደ እናንተ ነው መጥቼ መልቀስም ካለብኝ የሆነ ነገር መናገርም ካለብኝ የምናገረው ለእናንተ ነውና፣ እስከ ዛሬ በቃ ብዙ ነገሮችን በውስጤ ይዤ ነበር። ደስተኛ ሳልሆን ደስተኛ እያስመሰልኩኝ ኖሬ ነበር። ግን ይበቃል። በቃ ከዚህ በኋላ እንደዛ ማስመሰሉ ማስፈላጊ አይደለም። እኔ እየተጎዳሁ ነው ያለሁት ደግሞ ታውቃላችሁ የሆነ ደስተኛ ሳትሆን ደስተኛ ለማስመስል ስትሞክሩ ብቻ ይጎዳል ራሳችሁን ነው የሚጎዳችሁና እስከዛሬ ከናንተ ማለት ራሴንም እየዋሸውኝ ራስን ማዋሸት ትንሽ ይከብዳልና ራሴንም እያዋሸው ሌሎች ሰዎችንም እያዋሸው እናንተንም እያዋሸው ነበር እስከዛሬ እንደዚህ ሆኜ የኖርኩት ማለት ነው። አሁን ግን በቃ ከአቅሜ በላይ ሆነብኝ። እውነት የሆነ በቃ የሚሰማችሁን ስሜት መናገር ከራሳችሁ ሲወጣላችሁ በጣም ነው ደስ የሚለው ራሳችሁም ቀለል ይላችኋልና፣ ዛሬ ከዛ በፊት ትላንት ከትላንት ወደ ያደረኳቸው ነገሮች ዛሬ ቆጭተውኛል ማለት በቃ። እኔ ለአንድ ሰው ብዬ አንድ ሰው እንዳይጎዳ ብዬ ከእኔ ይልቅ የሚጎዳ ሰው አለ፣ እኔ ብቻ አይደለሁም የሚጎዳው ብዬ ብዙ ነገሮችን አድርጌያለሁ። አንድ ሰው እንዳይጎዳ ብዬ የእኔን ህይወት እስከ ዛሬ ድረስ ማለት ነው እስከ ዛሬ ድረስ ስሜቴን ደብቄ በውስጤ ዝም ብዬ ኖርኩ ነበር። ግን አሁን ይበቃል። እኔ ብቻ ማስተካክለው ነገር የለም። እኔ የሆነ ሰው እንዳይከፋ ብዬ የሆነ ሰው የሆነ ላይፉ እንዳይበጠበጥ ብዬ ለአንድ ሰው ብዬ እኔን ስሜት ደብቄ ነበረ እንደዚህ ስኖር የነበረው ማለት ነው። ግን እኔ ላስተካከል የሞከርኩት ነገር ነበረ ከዛም በፊት፣ አሁንም ላስተካከላቸው ወዲህ ወዳምልባቸው ነገሮች ነበሩ። ግን ሊስተካከል አልቻለም። በእኔ ብቻ የሚሆን ነገር አይደለም። እኔ ብዙ ነገሮችን ለፋኝ። በእኔ ብቻ አይሆንም ማለት የሆነ አንድ ሰው ብቻ ማድረግ የማይችለው ነገር አለ እና እኔ ላደርገው አልቻልኩም። ያንን ነገር ራሴንም ጎድቼ ከዛ ራሴንም ማሳልፍ ሰጥቼ እኔ ጎዳ ብዬ ስሜቴ እንደብቄ ከዛ አንድ ሰው እንዲደሰት ብዬ ያደረግኩት ነገር ሊያስደስተውም አልቻለም። ከዛ በፊት ደግሞ የተበላሹ ነገሮችን ሊስተካከሉ አልቻሉም እና እና ቤተሰብ ዛሬ በቃ በዋነኝነት ማለት ለእናንተ ልነግራችሁ ነው የመጣሁት ያለውን ነገር እኔ ጋር ያለውን ስሜት ሁሉንም ነገር እንድትረዱኝ ማለት ነው። ብዙ ጊዜ ለአንድ ሰው ብዬ ለአንድ ሰው ብዬ እያልኩኝ ነው ደጋግሜ እና ብዙ ነገሮችን ለሩታ ብዬ ነው ያደረኩት ይሄን ነገር። ልታሙኝ ትችላላችሁ እናንተ ስነግራችሁ ማለት ነው። ለሩታ ብዬ ነው ሁሉንም ነገር ያደርኩት። ምናልባት ካስተዋላችሁ ሶስት ቀን አረቀ ምናምን አልነበርኩም በዚህ ሰሞንና ትንሽ ጥሩ ሙድ ላይ አልነበርኩም። ሰሞኑንም አብርሽ ትንሽ ታሞ ነበር ምናምንና ከሱ ይልቅ እኔ ነኝ የታመምኩት። እውነት እንደዚህ ነው ምናምን ብዬ ለእናንተ መናገር ምናምን አልችልም። ስለማልችል ማለት ነው ከዚህ በፊትም እንደዚህ የውስጤን አልተናገርኩም ብያቸዋለሁ ነው። አሁን እንደዚህ የውስጤን አውጥቼ መናገር አልችልም ለእናንተና፣ ግን አብርሽ በጣም ተጎድቶ ነበረ። ያንን ነገር ሳይ ግን ከሱ ይልቅ እኔ ነኝ የተጎዳች በጣም ነው የተሰማኝ። ከጎናችሁ ሆኖ አንድ ሰው ከዛ ላንተ ብዬ ነው እያለ እንደዚህ ወድሃለሁ እያለ ሲጎዳችሁ፣ በጣም ነው የሚደብረው። እውነት እኔ በጣም ነው የተሰማኝ። አብርሽ ሲታመም ከሱ እኮ ነው የታመምኩት። እና እናንተም ተጨንቃችሁ ነበረ። አብርሽ በመታመሙ ማለት አላሰብኩም። ከዛ በፊት ብዙ ነገሮችን እያየው ነበር። ግን ያ ነገር እንዲቆም ለማድረግ ሞክሬያለሁ። ብዙ መንገዶችን ተጉዣለሁ። ከታመመም በኋላ እንደዛ እንዲታመም ያረጉት ሰዎች አሉ በዙሪያው። እነሱንም ለማውራት ሞክሬያለሁ። ማለት ዛሬ ምንም የምደብቀው ነገር አይኖርም። ሁሉም ከአጠገቡ ያሉ ጓደኞች ነን ብለው አጠገቡ የሚርመሰመሱ ሰዎች አሉ፣ ብዙ ሰዎች ማለት ነው፣ ወንዶቹም ሴቶቹም ምናምን ማለት ነው። እና እነዛ ናቸው በጣም እንዲጎዳ ያደረጉት። እኔ ደግሞ እንደዚህ ሆኜ እኔ ማለት ጤንኛ ሆኜ እየኖርኩኝ አብረሽ እንዲጎዳ አልፈልግም። በቃ እስከዛሬ የደበኩት ነገር ይሄ ነው። አብረሽ ተጎድቶ ማየት አልፈልግም አይደለም ማለት እራሱን ስቶ ምናምን ይቅርና ትንሽ እንኳን ማለት ከፍቶት ፊቱን ማየት አልፈልግም እኔ አብረሽ ማለት ነውና፣ በጣም የከፋኝ ለዛም ነበረ ሰሞኑን የጠፋሁት ከሱ በላይ ሁኔታ መሜ ስለነበረ እሱንም ያው ወደ እናንተ እንደዚህ ይዤ በካሜራ ምናምን ይዤ ባልመጣም እሱን ሂጄ እየጠየኩት ሁኔታውን እያየሁ ምናምን ነበርና ወደ እናንተ መጥቼ ቪዲዮ ለመስራት ምናምን ማለት ሞራሉም አልነበረኝም። ብዙ መነግራችሁ ነገር ነበር ግን በቃ አልቻልኩም ነበርና፣ ዛሬ ብዙ ጊዜ ማስጠንቀቂያ ሰጥቻለሁ። ይሄ ብዙ ጊዜ ማለት ነው ማስጠንቀቂያዎች ሰጥቻለሁ ለብዙ ሰው፣ ያ ነገር ሊያስቆማቸው አልቻለም። እና ደግሞም ለልደት የሆነውን ነገር አይታቸዋል፣ ለእናንተም ማሳይቻቸዋለሁ። ብዙ ብዙ መንገዶች ላይ ይጃለውና፣ በሚፈታበት መንገድ ፈትቻለሁ። ግን ያ ነገር ጥሩ ስሜት አይደለም ይፈጠራል። በጣም ነው የጎዳኝ እውነት። የሆነ ውስጣችሁ ሳይረሳው ግን ለመርሳት የምትሞክሩ ሰው አይደለም አብርሃም ማለት ለኔ እንደዛ ነበረ? ማለት እኔ እንዴት ነው ውስጣችሁ እየወደደው ከዛ ለሰው ብላችሁ ቀጥታውን ስነግራችሁ ለሩታ ብዬ እንጂ አብርሃምን የተውኩት እኔ አብርሃምን አላፈቅረውም ማለት አይደለም። እኔ ዛሬም ቢሆን አብርሽን አፈቅረዋለው። ይህን ነገር ሁላችሁም ታውቃላችሁ። እኔ ዛሬ ድንገት ተነስቼ አብርሽን አፈቅረዋለው ምን አይነት ሰው አይደለሁኝም፣ እንደዛም አይደለም ያልኩትኝ ማለት ነው። ግን እኔና አብርሽ ብዙ ነገሮችን አሳልፈናል። ሁላችሁም አይታችኋል በቃ ሳይቻችኋል፣ ሁሉንም ነገር ማለት ነው። ትንሽ እኔን ለመርዳት የሞከሩ ሰዎች አሉ፣ እኔንም ያልተረዱኝ ሰዎች አሉ። በዚህ ሰዓት ግን ማለት ያ ነገር እኔን ግድ አይሰጠኝም። አብርሽን አፈቅሯል። በቃ እስከ ዛሬ ደብቅ ያለሁኝ ማለት ሩታ ከምትጎዳው ብዬ እርጉዝም ስለነበረች ምናልባት በቃ እኔ ከሆንኩኝ ህይወታቸውን የበጠበጥኩት እኔ ስለመጣሁ ከሆነ የተለያዩት እኔ እወጣለሁ። በቃ እኔ አብርሽን አላፈቅረውም፣ አብርሽን ለእኔ አያስፈልገኝም ምናምን ብዬ ብዙ ነገሮችን አውርቼ ነበር። ግን ያንን ስል እኔ አብርሽ ለእኔ አያስፈልገኝም ስል በቃ ለሩታ ለሩታ መሆን አለበት። በእኔ ምክንያት እርጉዝ ስለሆነች እሷን ብቻ አይደለም ልጇንም ነው ጭምር ነው የምጎዳው። ሲቀጥል ደግሞ ለምትወዱት ሰው ስትሉ ያንን ሰው እየወደዳችሁት እንኳን ትተውታላችሁ። ያ የፍቅር መስዋዕትነት ነው። እኔ ለፍቅሬ መስዋዕት ነው ያደረግኩት፣ መስዋዕት የከፈልኩት እንጂ ሌላ ምንም አይደለም። እና ሄርሜላ ደግሞ እያደረገች ያለችው ነገር ትክክል አይደለም። ከዚህ በፊት ብዙ ጊዜ ተናግሬ ያለሁኝ፣ አሁን ግን ማለት እኔ እሷ ላይ ለሚደርስባት ነገር ተጠያቂ አይደለሁ። አብርሃም የሩት አካል ሆኖ እኔና ኔ ብቻ ነው። ከዚ በፊትም ተናግሬ ያለውኝ፣ ግን አሁን ውስጤ ላይ ያለውን ስሜት ነው የተናገርኩት። ከዚ በፊት አብርሃም አላፈቅረውም፣ በቃ ከዚህ በኋላ እኔን አያስፈልገኝም ብዬ ነበር። ግን ለሩት አካል አስፈልጋት፣ አብርሃም ለእኔ ያስፈልገኛል። በዚህ መልኩ እንደዚህ እያደረግሽ ራሱን እንዲስት እያረክሽ ወደድኩት በሚል ሰበብ ያ ሁሉ ነገር እያረክሽ አብርሃም እንድትጎጂው አልፈልግም። ምክንያቱም እኔ አብርሽን አፈቅረዋለው። በቃ ማለት ሄርሚላ፣ ከዛ ፊትም ተናገረልም የምታደርገው ነገር ትክክል አይደለም። በቃ ማለት ተይው አብርሽን ማለት ይሄ አንቺን እንድትጎጁ ምናምን አንፈልግም። እኛ አብርሽ ለኛ ያስፈልገናል። ማለት ለእኔ ያስፈልገኛል። ሩታ ማትፈልገው ከሆነ አብርሽ ለእኔ ያስፈልገኛል። እስከዛሬ እንደዚህ ብዬሽ ተናግሬ አላውቅም፣ ግን ለእናንተ ደጋግሜ ነው አሁን ምነግራችሁ። ምክንያቱም በቃ አሁን ደፍሬ ነው የወጣሁት ውስጤን። እስከዛሬ ድረስ ደብቄው ምናምን በውስጤ የተጎዳውት ይበቃል። ያኔ ለሩታ ብዬ ነበር የተውኩት። ዛሬ ግን እኔ አብርሽን አፈቅረዋለሁ። በቃ አልችልም። ማለት እኔ በቃ ሄርሜላ እንደዚህ ማስመሰል ምናምን ብትለቂ ታይ በቃ አታስመስ። እንደሚወድ ሰው እያስመሰልሽ ነገር እያደረግሽ እሱን ለመጉዳት ነው። ሲጀምር የሆነ ያሰብሽው ነገር አለ። የሆነ ያሰብሽው ነገር ባይኖርብሽ፣ የሆነ ነገር ባታስነክ ኖሮ በዚህ መልኩ አይሆንም። እንደዛ እንኳን ራሱን የመሳቱ ምክንያት ሆነች። እንደዛ አያደርግም ነበር። ካንቺ ጋር ድጋሚ አይሆንም ነበር። ግን መኝን ከዚህ በኋላ ከሱ ጋር አትሆኝም። በቃ እኔ ድሮም ተናግሬያለሁኝ። አንድና አንድ ዛሬ መታ ሩታ ካብርሽ ጋር ብትሆን እኔ ደስተኛ ነው መሆኑ በቃም ያንን መስዋዕት ላደረግ ይችላሉ። አብርሽን ግን ለአንቺ አሳልፍ ሊሰጥሽ አልችልም። ይህንን ነገር ማወቅ አለብሽ ሄርሚላ እና ከዙሪያው እየመጣችሁ አብርሽ እንዲጎዳ የምታደርጉ ሰዎች አቁሙ። የሆኑ የሆኑ ሰዎች ለአብርሽ ላያስብለት ይችላሉ፣ ግን ያስብለታለሁ። ማለት የሆነ እኔ ፈልጌ የተሰማኝ ስሜት አይደለም። ከዛ በፊትም እኔ ዛሬ ድንገት መጥቼ አብርሽን አፈቅረዋለሁ ያሉ ምን አይነት ሴትም አይደለም። እንደዛም አይደለም። ከዛ ፊት ብዙ ነገሮች አሉ እና ያንን ነገርም የተውኩት ለሩታ ብዬ እንደሆነ እናንተም ታውቃላችሁ ዛሬ ግን ግዴታ ማለት እኔ ከዚህ በላይ ውስጤ መጎዳት የለበትም እንዴት ነው ከላይ ይሄ ዝም ብዬ በጥርሴ ይስቃለሁኝ እንጂ ውስጤ ግን የተጎዳውን ሲቀጥል ደግሞ ሄርሜላ በምታረገው ነገር እኔ ውስጤ ሰላም እየተሰማኝ አይደለም ከእሱ ጋር የምታደረገው ልክ እንዴት ነው ባሏ የሆነ ያህል ነው የሚሰማት ትክክል እያረግሽ አይደለም ዛሬ ድንገት ተነስተሽ መተሽ አንቺና ብርሽኮ ከተዋወቃችሁ ትንሽ ጊዜ ነው አይደለ በወራት በዚህ ጊዜ ውስጥ ከኔ ጋር አሁን ምናምን ምናምን ማለት ተገቢ አይደለም። ይሄን ነገር ማለት እየለመንክሽም አይደለም የሆነ እያስጠነቅኩሽ ነው፣ እንደ ጥንቃቄ አይነት ነገር ነው እንድትወስጂው የምፈልገው እና ለአብርሽም ቢሆን ከዚህ በኋላ ከማንኛውም ከማንኛውም ሴት ጋር ላይ ካልፈልግም ከሩታ ጋር ካየውክ ሶኪ በቃ እሱን ልፈቅድ እችላለሁ እንጂ ከዚህ በኋላ ከማንኛውም ሴት ጋር እንዳይክ አልፈልግም። ካየውክም ሌላ ነገር ነው የሚፈጠረው አላቶቹ የጠፋብኝ ነው መናገሩላ፣ ነው የጠፋኝ። ከዚህ በፊት እንደዚህ ተናገሬ ስለማላውቅ በጣም ነው ማለት። እኔ ሄርሜላ ላይ ብቻ አይደለም የምፈርደው ማለት በዚህ ልክ ለምን ታደርጋለህ አሁን? እንደዚህ ከሄርሜላ ጋር ስቶን ምናምን ምናምን እኔ ማይከፋኝ ነው ይመስልክ? ይቅርታ በጣም ማልቀስ ምናምን አልፈለኩም ነበር፣ ግን ያው ሁላችሁም ብትሆኑ ማንኛውም ሰው የሚያደርገው ነገር ነው። ማለት እኔ ወደ ኋላ ተመልሽ ሳስበው በጣም የሆነ በቃ እኔን ለማናደድ ወይ እኔን የሆነ ነገር እንድሆን እንድናደድ ምናምን ነው እያደረገ ያለው አብርሽ ቢሆን ማለት ነው እንጂ እኔ ትናንትና እንደዛ አሳልፈን ብዙ ነገሮችን አሳልፈን ማለት ብዙ ነገር ብዙ ነገሮችን አሳልፈናል። ሊና አብርሽ ዛሬ ከኤርሜላ ጋንዛ ሲሆን እኔ ደስ ሊል ማለት ደስ የሚለኝ ነው የሚመስልህ? ደስ አይለኝም። በጣም ነው የሚከፋኝ። ደስ አይለኝም። በቃ ከእሷ ጋር ስትሆን ደስ አይለኝም። አጠገብህ ሁላ እንዳያት አልፈልግም። እኔ ካንተ ጋር ሴት ላይ ከቻልኩም እንዳይኩም ፈልጎ ከሩታ ጋር እንጂ እሱም ማለት በቃ በቃ ማለት ፍቅሬ መስዋዕት አድርጌ ምናምን ከሩታ ጋር ካየውቅም ከሩታ ጋር ነው እንዳየት የምፈልገው እንጂ ከሌላ ሴቶች ጋር። እነዚህ ራስህን ሊጎዱ የሚችሉ ሰዎች ናቸው። ማለት ሄርሜላ ናት፣ ሌላ ማንም ሴት የለም ካጠገብህ። ከዚህ አልፈልግም በቃ ከሷ ጋር እንዳይህ። ትንሽ እንኳን ለእኔ ማሰብ አለበት። ሲቀጥል ደግሞ ልደቴን ቀን አስታውሰ ምናምን እኔ የሚሰማኝ እንዳረሳኸኝ ነው የሚሰማኝ ይልደቲን ቀን አስታውሰ ስጦታ ልከ ማለት በቃ አይደረግም እንደዛ። እኔ እንዳስተውሰን ያረከኝ ወደኋላ ደዋላ ተመልሽ ምናምን በቃ ብርሻው አሁን ለእኔ ለኔ ስሜት አለው ምናም ብዬ እንዳስብ ነው ያረከኝ። እንደዛ ነው ያሰብከው ያለው ታውንም ቢሆን ማለት ነው። አብርሽ እኔ ለማናደድ ኮን እንዛ ምታረገው ማለት በቃ ተሳክቶላል። ለኔ ደስ በጣም ነው የምናደደው ከሷ ጋር ሳይክ ሲቀጥል ደግሞ እንደዛ አስታውሰኝ ስጦታ ከላከልኝ በኋላ ማለት ይበልጥ አሁን እንደዚህ አውጥቼ እንድናገር የሚያደርገኝ ነገር ነው። በቃ ብሽ አሁንም ያስበኛል ማለት ነው፣ አሁንም በቃ ለኔ ስሜት አለው። እኔ ማለት ይረሳል እኮ ማለት ይሄ ቀን ይረሳል፣ የልደት ቀን ስንት ዓመት በቃ ይረሳል። ግን አንተ እንደዛ አስታውሰህ ምናምን ስትሰጠኝ እኔ ወደኋላ እንድንመለስ ነው ያደረገኝ። እና አቁም በቃ ሲጠይቅ ነገሮች እንድታቆም ነው የምፈልገው። እኔ ስሜታዊ መሆንም አልፈለግኩም ነበር ሲጀመር፣ ማልቀስም አልፈልግም። ሄርሜላም ሜላም እንባይ ለሷ ማሳየት አልፈልግም፣ ምክንያቱም ከሱ እንድትርቅ ስለምፈልግ፣ በፓወርም ሆነ በምንም ከሱ እንድትርቅ ነው ነው የምፈልገው እና ማለት አብርሽም ቢሆን ዛሬ ሄርሜላ የምትላት ነገር ማለት ዛሬ ለሌላ ሴቶች የምትጠቀማቸውን ቃላቶች ለእኔ ተጠቅመው ነበረና ልክያችን ቃል ስትጠቀማት ማለት ያንን ቃል የተጠቀምክበትን ሰዓትም ጊዜ ሁሉም ነገር ነው ማስታውሰው፣ አንተንም ጭምር ማለት ነው። እና እንደዚህ አታድርግ። እስከዛሬም እንደዚህ ብያሉ ጣውት አሁንም ላብረሽ ስሜት አለኝ። ብዙዎች ጠይቀውኛል። ከዛ በፊት ኪያ ጠይቆኛል። ወንድሞችም ጠይቀውኛል። ገና አልተናገርኩ፣ ምክንያቱም በቃ ደብቄ መያዝ ነበር የፈለግኩት። ብዙ ሰዎች በእኔ ምክንያት ብዙ ነገር እንደሆነ እያወሩ ስለሆነ ያ ነገር ደግሞ እኔ እንዲሆን አልፈልግም ነበር። ራሴንም ቢሆን ደብቄ ውስጤ እየተጎዳ በቃ እሱ ከአብርሽ ጋር ከሩታ ጋር አብርሽ ሰላም ሆነው እንዲኖሩ ብቻ ስለምፈልግ ነበር ያልተናገርኩትና ነው ዛሬ እንድናገር ያደርገኝ ከኤርሜላ ጋ የሚሆነው ነገር ነው። ከኤርሜላ ጋ የሚያወራው ነገር ማለት ዛሬ ይተዋል በቃ ብዬ የሆነ ቪዲዮይና በ በቃ ዛሬ በቃ እሷ ወደ ህይወቷ አትመጣም ምናምን ብዬ አስብና ደግሞ ነገር ሌላ ማለት አይደረግም በቃ እንደዚህ አታድርግ። ከዚህ በኋላ አብርሽ የሩታም አትሆንም፣ ከሆነ ከኔ ጋር እንጂ ከኤርሜላ ጋር ልትሆናችሁም። ማለት የሆነ ጥሩ ሰው እኮ አግኝተህ ክትሆን ጥሩ ነው። የሆነ መስዋዕትም ታደርጋለህ እኮ የሆነ የሚጠቅመህ አይነት ሰው ቢሆን ግን አልጠቅምህም። ይሄን ደግሞ ማወቅ አለብን። ከኤርሜላም ቢሆን አውቀሽ ነው እሱ በፍቅር ማለት እኔ አብርሽን ጠንቅቄ አውቀዋለሁ ከማንም ሰው በላይ ማለት ነው። ምክንያቱም አብርሽ ማለት የመጀመሪያ የመጀመሪያው እምነት ማለት ከሱ በፊት ምንም አይነት ሰው አናቅም፣ እኔ ከሱ በኋላ ምንም አይነት ሰው አላውቅም። እና አብርሽን ከኔ በላይ የሚያውቀው ማንም ሰው የለም። ኢቭን አብርሽን ሩታ ከኔ በላይ አታውቀው። ይህን ነገር ጠንቅቄ የምናገረው ማለት በቃ ምንም ጥርጥር ምናምን የሌለው ነገር ነው። እና አብርሽን ከኔ በላይ የሚያውቀው ሰው የለም። እና ሄርሜላ ፍቅርን ይዘው ነው የምታደርጋቸው ነገሮች፣ የምታረገው አክት እሱን የእሷ ለማድረግ ነው የምታደረገው ነው ልንገርሽ እሱ ከዚህ ማለት እንደማይሰማሽ ልንገርሽ፣ እና ከህይወታችን ውጪ ነው ብልሽ፣ ከህይወታችን ሳይሆን ከህይወታችን ውጪ ከሌና ከሀብሮሽ ህይወት ውጪ ከዚህ በኋላ አንቺን ማየት አልፈልግም ማለት። እኔ እንደዚህ ቀጥታ የተሰማኝንም ነገር አውራው ሰው ስለሌለኝ ለእናንተ ልነግራችሁ መጣወኝ እንጂ እንደዚህ ስሜታዊ ሆኜ አውራለሁ ምናም ብዬ አላሰብኩም ነበር። እና እንደማስጠንቀቂያም ይሁንልኝ ከዚህ በኋላ ሄርሚላ ከሀብሮሽ ጎን ላይሽ አልፈልግም በቃ እኔ እስከ ዛሬ የደበቅኩት ነገር ነው። እስከ ዛሬ ለማንም ሰው አልተናገርኩም። ብዙ ሰዎች ጠይቀውኛል። ብዙ ሰዎች አሁንም ለአብርሽ ስሜት አለሽ ወይ ምናም ብለው እየጠየቁኝ ነበር። ግን እኔ የለኝም በቃ አብርሽ ለእኔ አስፈልገኝም ብዬ ነበረ ያልኩት። ግን ሳያስፈልገኝ ቀርቶ አይደለም ሳልወደው ቀርቼ ሳላፈቅረው ቀርቼ ለሱ ፍቅር ሳይኖረኝ ቀርቼ አይደለም። ለሱ ይጠቅመዋል ብዬ በማሰብ ነበረ። ለሱ አስቤ ነበር፣ ብትረዱኝ። እንደዚህ ያረኩት ለሩታ አስቤ ነበር፣ ለሱ አስቤ ነበር። እንደዚህ ያረኩት ግን እናንተ ማንም ሰው ሊረዳኝ አልቻለም። ከዛ ለምን ለምን በውስጤ ለምን እቃጠላለሁ? ማለት ውስጤ እየተጎዳ ነው ያለው። በተለይ ደግሞ ኬር ሚላጋ ሳየው አልፈልግም። ይሄን ጭራሽ ማለት ነው ሳይ መሽን ድነቃ ደጋግማ ጠየቀች። እኔ መንቃት ሳስ

እውነቱን ልንገርሽ፣ በፈጣሪ ምዬ ፍቅሬ

ተሸፍኖብኝ ራስን ሳይወዱ ተስፋ ማድረጉ ማማጦነብኝ ጭላንጭልም ማታው ጨለማ ወርሶት ሀዘን በቤቴ እንዴትስ ልራመድ መሬቱን ገደል ሆኖ ከፊቴ ብቸኝነት ሰው ማጣ ከበደ ብቸኝነት አንገላታኝ ከበደ እንዴት ልየው መልካም አድርጌ ተሸፍኖብኝ ራስን ሳይወዱ ተስፋ ማድረጉ ማማጦነብ ጭላንጭል ማታው ጨለማ ወርሶት አዘን በቤቴ እንዴት ስልራመድ መሬቱን ገደል ሆኖ ከፊቴ ብቸኝነት ሰው ማጣ ከበደ ብቸኝነት አንገላታኝ ከበደ ነገን እንዴት ልየው መልካም አድርጌ ተሸፍኖብ ራስን ሳይወዱ ተስፋ ማድረጉ ማማጦነብ ጭላንጭል ማጣው ጨለማ ወርሶት ሐዘን በቤቴ እንዴት ስል ራመድ መሬቱን ገደል ሆኖ ከፊቴ ብቸኝነት ሰው ማጣ ከበደ ብቸኝነት አንገላታኝ ከበደ ነገን እንዴት ለየው መልካም አድርጌ ተሸፍኑብ ራስን ሳይወዱ